ትምህርት ወይም ቪዲዮ ነው የምንመማረው። እንግዲህ ከዚህ በፊት በክፍል አንድና በክፍል ሁለት ትምህርታችን ወይም ቪዲዮችን በርካታ የአማርኛ ፊደሎችን ተመምረን ነበረ ሰው ዛሬ ደግሞ ከዚያ የቀጠለ ክፍል ሶስትን እናያለን ማለት ነው። ነገር ግን ክፍል አንድና ክፍል ሁለትን ያላያችሁ ቤተሰቦች መጀመሪያ ወደኋላ ሄዳችሁ ክፍል አንድና ክፍል ሁለት ቪዲዮን ወይም ደግሞ ትምህርት አይታችሁ ወደ ክፍል ሶስት ብትመጡ የበለጠ ውጤታማ ትሆናላችሁ። እንጀምር ኦኬ ወደ ዛሬው ትምህርታችን ወይም ቪዲዮችን ስንሄድ እንደምታያቸው በርካታ የአማርኛ ፊደሎች አሉ። ሶ እነዚህን ፊደሎች እንዴት በቀላሉ ማንበብና ቅርጻቸውን አንዱን ከአንዱ ለይተን እንደምንይዝ እየምናይ ይሆናል። እንጀምር። ኦኬ የመጀመሪያዋ የአማርኛ ፊደል ማን ትባላለች? ማነች? ነች አ እንላታለን። ኦኬ እስኪ በጋራ እንበላቸው አ

አ ምንላት የአማርኛ ፊደል ድምጿ ይንን ይመስላል ማለት ነው፣ ሰው አሁን ትልቁ ነገር ቅርጻቸው ነው። ለምሳሌ የመጀመሪያ ፊደል ከሁለተኛ ፊደል በምን ይለያል? እኔ አሁን እንደዚሁ አን ጻፉልኝ፣ ወይም ደግሞ ሁለተኛ ፊደል ወይም ደግሞ አራተኛ ፊደል ምን ትመስላለች እስኪ ጻፉልኝ ብላችሁ በአእምሯችሁ አስታውሳችሁ ለመጻፍ የግድ ምን ማወቅ ይኖርባቸዋል? ቅርጻቸውን ማወቅ ግድ ነው ማለት ነው። ግድ ነው ሰው የመጀመሪያ ፊደል ስታይዋት ሁሌም ምን የላትም? ምንም አይነት ቅጥል የሚባል ነገር አይኖራትም፣ የመጀመሪያ ፊደል ኦኬ። ሁለተኛ ፊደል ከሆነስ ሁለተኛ ፊደል ደግሞ የመጀመሪያ ፊደል ከጻፋችሁ በኋላ ከጎኑ ላይ ምን መጨመር ነው፣ ቅጥል ስጨምሩበት ሁለተኛ ፊደል እናገኛለን። ሁለተኛ ፊደል ኦኬ። ሁለተኛ ፊደሎች ከጎናቸው ላይ ቅጥል እንዳላቸው ከያዝ ሶስተኛ ፊደል ደግሞ ምን አይነት ነው? ከእግሩ ላይ ወደ ቀኝ በኩል ዞር ያለ ነው። ዞር ያለ ነው፣ ወይም ደግሞ እግሯ ወደ ቀኝ በኩል ሸፈፍ ያለ ነው የሚሆን ማለት ነው። እሺ እንዲሁም አራተኛ ፊደል፣ አራተኛ ፊደሎች በስተቀኝ በኩል እግራቸው ምን ያለ ነው? ረዘም ያለ ነው። ከማን በስተቀር ዋ ከምንላት የአማርኛ ፊደል በስተቀር፣ እንደምታያቸው እግራቸው ረዘም ያለ ነው፣ በስተቀኝ በኩል ማለት ነው። መልካም አምስተኛ ፊደልስ አምስተኛ ፊደል ደግሞ እንደምታዩት ከእግሯ ላይ ሁሌ ምን አላት? ቀለበት ቀለበት መሰል ቅርጽ ይኖራታል ማለት ነው። ኦኬ ትንሽ ልዩነት ያላቸው ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ብቻ ነው። ከዛ ውጭ ያሉ ፊደሎች ግን የጋራ የሆነ የሚያመሳስል ባህሪ አላቸው ማለት ነው። እንደነገርኳቸው አምስተኛ ፊደል ቀለበት መሰል ቅርጽ ይኖራቸዋል። እንዲሁም አራተኛ ፊደል በስተቀኝ በኩል እግራቸው ረዘም ያለ ነው። እሺ፣ ሶስተኛ ፊደል እግራቸው ወደ ቀኝ በኩል ሸፈፍ ያለ ነው ወይም ደግሞ ዘወር ያለ ነው። እንዲሁም ሁለተኛ ፊደል ከጎናቸው ላይ ቅጥል ይኖራቸዋል። የመጀመሪያ ፊደል እንደምታዩት ምንም አይነት ቅጥል አይኖራትም ማለት ነው። ኦኬ፣ በእንደዚህን አይነት መንገድ በቀላሉ መያዝ ይኖርብናል ማለት ነው። ኦኬ፣ ከአቀጥለን የምናገኘው ፊደል ደግሞ ከን እንለዋለን።

ክ ኮ። ኦኬ፣ ድምፁን በዚህን ካየን ቅርጹ ልክ እንደነገርኳችሁ ከመጀመሪያ ፊደል ጋር ተመሳሳይ ነው፣ ምንም ልዩነት የለውም። የመጀመሪያ ፊደል እንደምታዩት ምንም አይነት ቀጥል የለውም። እንግዲህ እዚህ ጋር ያየናት ፊደልም እንደምታዩ አትቀጥል የላትም ነበር። እሺ ወደ ሁለተኛው ስነድ፣ ሁለተኛ ፊደሎች ደግሞ ከጎናቸው ላይ ቀጥላላቸው እንደምታዩዋቸው ቀጠል። እሺ፣ ሶስተኛ ፊደል እግራቸው ወደ ቀኝ በኩል ምን ያለ ነው ዘወር ያለ ነው። ወይም ደግሞ ሸፈፍ ያለ ነው ብለናል። ይው እንደምታያቸው ወደ ቀኝ በኩል እግራቸው ዘወር ዘወር ያለ ነው። እሺ፣ እንዲሁም አራተኛ ፊደል በስተቀኝ በኩል እግራቸው ረዘም ይላል ብለን ነበር። ይው እንደምታያቸው የመጀመሪያው ፊደልም እንዲሁም ካ ምን እንለው የአማርኛ ፊደልም በስተቀኝ በኩል እግሩ ረዘም ያለ ነው። እሺ፣ አምስተኛ ፊደሎች ደግሞ ምን አላቸው? ከእግራቸው ላይ ቀለበት መሰል ቅርጽ አላቸው ማለት ነው። እሺ ትንሽ ልዩነት ያላቸው እንደነገርኳችሁ፣ ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች የጋራ የሆነ የሚያመሳስል ባህሪ የላቸውም። ከዛ ውጭ ግን አምስተኛ ላይ፣ አራተኛ ላይ፣ ሶስተኛ ላይ፣ ሁለተኛ ላይ እንዲሁም መጀመሪያ ላይ የሚገኙ ፊደሎች የሚያመሳስል የጋራ የሆነ ባህሪ አላቸው ማለት ነው። ኦኬ ሶስተኛዋ ፊደል ደግሞ ከከቀጥለን የምናገኛት ማነች? ኸ ብለን እንጠራታለን ኸ

ሆ ኦኬ፣ እንግዲህ ድምፁ ይህንን ይመስላል። ቅርጹ ምንም ልዩነት የለውም ከዚህ ጋር እንዳየናቸው ፊደሎች ተመሳሳይ ነው። የመጀመሪያ ፊደል እንደምታዩት ምንም ዓይነት ቅጥል የለውም። እንዲሁም ሁለተኛ ፊደል ላይ ልክ እንደነዚህ ፊደሎች ከጎኑ ላይ ቅጥል ይኖረዋል። ሶስተኛ ፊደል እግሩ ወደ ቀኝ በኩል ዘወርዘወር ያለ ነው። ይኸው እንደምታዩዋቸው በሙሉ እግራቸው ዘወርዘወር ያለ ነው። አራተኛ ፊደል ደግሞ በስተቀኝ በኩል እግራቸው ረዘም ይላል ብለን ነበር። ይኸው እንደምታዩዋቸው እግራቸው ረዘም ረዘም ያለ ነው በስተቀኝ በኩል። አምስተኛ ፊደል ባለ ቀለበት ናቸው ብለን ነበር። እንደምታዩቸው እግራቸው ላይ ቀለበት መሰል ቅርጽ አላቸው ማለት ነው አላቸው። ስለዚህ ከእናንተ ማንበብ የሚጠበቀው ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎችን ብቻ ነው ማጥናት የሚጠበቅባቸው። ለምን ከዚህ ውጭ ያሉ ፊደሎችን በቀላሉ በቅርጻቸው እያስታወስነን መያዝ ስለምንችል ማለት ነው። ኦኬ ከሀ ቀጥለን የምናገኘው ፊደል ደግሞ ወን እንለዋለን። ወ እሺ

የመጀመሪያ ፊደል እንደምታዩት ምንም አይነት ቅጥል የለውም። ሁለተኛ ፊደል ከጎኑ ላይ ቅጥል ይኖረዋል። ሁለተኛ ፊደል ላይ እና ስድስተኛ ፊደል ላይ በደንብ አስተውሏቸው፣ በደንብ አስተውሏቸው። ሁለተኛ ፊደል ቅጥሏ ከታች ላይ ነው፣ እንዲሁም ስድስተኛ ፊደል ደግሞ ቅጥሉ ከጎኑ ላይ ነው ማለት ነው። ስለዚህ አብዛኛውን ጊዜ ብዙ ተማሪዎች ተመሳሳይ አድርገው ይጽፏቸዋል እና የተለያዩ ናቸው። አያችሁ የዚች ቅጥል ታች ላይ ነው የስድስተኛዋ ፊደል ቀጥል ደግሞ ጎኗ ላይ ነው። ጎኗ ላይ እሺ። እንዲሁም ሶስተኛ ፊደል ከታች ላይ እንደምታየው ትኩር ዘወር ያለ ነው እሺ። አምስተኛ ፊደል እግሩ ላይ ቀለበት ይኖረዋል። እግሩ ላይ ቀለበት አለው። እንዲሁም አራተኛ ፊደል ላይ ምንም አይነት ቀለበት የለውም ማለት ነው። ምንም አይነት ቀለበት የለውም። አንድ ቋሚ ዘንግ ብቻ ነው ያለው። ከዛ ከይች ጋር ቀለበት ስናደርግባት ደግሞ አምስተኛ ፊደል እናገኛለን። ስድስተኛ ፊደል እንደነገርኳችሁ ጎኑ ላይ ቀጥል ይኖረዋል ማለት ነው፣ ቀጥል ይኖረዋል። እንዲሁም ሰባተኛ ፊደል ላይ ወደ ግራ በኩል እግሩ ዘወር ያለ ነው፣ ዘወር ያለ ነው። ሰው በእንደዚህን አይነት መንገድ ፊደሎችን በቀላሉ ድምፃቸውንና ቅርጻቸውን ለይተን ማወቅ እንችላለን ማለት ነው። ኦኬ፣ እንቀጥል። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ማነው? ዘ ነው። ዘ፣ ኦኬ፣ ዘ

እንደነገርኳችሁ ከመጀመሪያ ካየናቸው ፊደሎች ጋር ምንም ልዩነት አይኖረውም። የመጀመሪያ ፊደል ከሆነ ምንም አይነት ቅጥል አይኖረውም። ሁለተኛ ፊደል ከሆነ ከጎኑ ላይ ቅጥል ይኖረዋል። ሶስተኛ ፊደል ከታች ላይ። አራተኛ ፊደል ደግሞ እ በስተቀኝ በኩል እግሩ ረዘም ይላል። እሺ፣ እንዲሁም አምስተኛ ፊደል ባለቀለበት ነው ማለት ነው። ባለቀለበት። ኦኬ። ከዚ ቀጥለን የምናገኘው ፊደል ደግሞ ማን ነው? ጄ እንለዋለን። ጄ ጄ

ቅርጹ እንደምታዩት እንግዲህ የመጀመሪያ ፊደል ከሆነ ምንም አይነት ቅጥል የለውም ብለናል ሁለተኛ ፊደሎች ከሆኑ ከጎኑ ላይ ቅጥል ይኖረዋል ብለናል እንዲሁም ሶስተኛ ፊደል ከታች ላይ እግራቸው ዘወር ያለ ነው አምስተኛ ፊደል ማን ነው አራተኛ ፊደል በስተቀኝ በኩል እግራቸው ረዘም ያለ ሲሆን አምስተኛ ፊደሎች ደግሞ ባለ ቀለበት ናቸው ብለን ነበር ባለ ቀለበት ናቸው ኦኬ ከእጅ ቀጥልን የምናገኘው ፊደል ደግሞ ማን ይሆናል ደ እንለዋለ ደ ኦኬ

ምንም አይነት ቀጥል የለውም። ሁለተኛ ፊደል ከሆኑ ቀጥላላቸው፣ ሶስተኛ ፊደል ላይ ከታች ላይ እንዲሁም አምስተኛ ፊደል እግራቸው ላይ ቀለበት ይኖራቸዋል ማለት ነው። እሺ ወደ መጨረሻው ስነድ፣ የመጨረሻው ፊደል ደግሞ ጀ ነው። ጀ ኦኬ ጀ፣ ጁ፣ ጂ፣ ጃ፣ ጀ፣ ጂ፣ ጆ። እስኪ እንድገመው፣ ጀ፣ ጁ ጂ ጃ ጄ ጂ ጆ። ኦኬ እንደምታዩት ፊደልም እንግዲህ የመጀመሪያ ፊደል ከሆነ እንደምታዩት ቅጥል አይኖረውም። ሁለተኛ ፊደል ላይ ከጎን ላይ ቅጥል አለው። ሶስተኛ ፊደል ከታች ላይ፣ አምስተኛ ፊደል እግሩ ላይ ቀለበት ሲኖረው፣ እንዲሁም አራተኛ ፊደል በስተቀኝ በኩል እግሩ ረዘም እንደሚል አይተን ነበረ። በእንደዚህን አይነት መንገድ መለማመድ ይቻላል። እንግዲህ እንደ አጠቃላይ ስናይ የመጀመሪያ ፊደሎች ከሆኑ ምንም አይነት ቅጥል የላቸውም። ሁለተኛ ፊደሎች ከጎናቸው ላይ ቅጥላ አላቸው። እንዲሁም ሶስተኛ ፊደሎች ከታች ላይ እግራቸው ዘወር ያለ ነው። አምስተኛ ፊደሎች ደግሞ በስተቀኝ በኩል በሙሉ እግራቸው ረዘም ረዘም ያለ ነው። አምስተኛ ፊደል እግራቸው ላይ ቀለበት ይኖራቸዋል። ትንሽ ልዩነት ያላቸው ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ብቻ ናቸው ማለት ነው። ከዛ ውጭ ያሉ ፊደሎች የጋራ የሆነ የሚያመሳስል ባህሪ አላቸው ማለት ነው። ኦኬ፣ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስላል። ሳብስክራይብ ያላደረጋችሁ ቤተሰቦች ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሳብስክራይብ ያደረጋችሁ ደግሞ ሸር፣ ላይክ በማድረግ ይጠቅማቸዋል ብላችሁ ለምታስቧቸው ላኩላቸው። ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘውላችሁ። ሰናይ ጊዜ